ሳሚ አይከራከርም እንዴ እዛብሔር እንግዲህ፣ ለመጀመሪያ ጊዜ ነው አዲስ አበባ ላይ ፋሲካን ሲያከብር ከሰባት አመት፣ አምና ሁለታችንም ሰው ነበር ምን ለማንኛውም ገበያውን በደንብ አሳያቸው ለእኔም አሳዩን በሬ ነው የምትገዙት? በሬ በግ ሌላስ ምን እዚህ ጋር ለአይቱ እባክህ ምንም አይነፋ ኢትዮጵያ ሲመጣ ከሱታል ምን ይወፍራል ለማንኛውም ውጭ ላይ ቆንጆ ቀረጹላቸው ምን ትወፍራል ከሳ እንጂ እኔ ለማንኛውም ቪዲዮ የመቅረጽ ካሜራ የመያዝ ምናምን ምናምን ምናምን ነገር ጊዜ የለኝም። መቤት አደለሁ። ዶሮ እየሰራው ነው። ሽንኩርት እያበሰልኩ ነው። ሽንኩርታችን እየበሰለ ነው። አንተ ነው እንጂ ነገራችን ላይ ማርዬ የለችም። ማዬ ጋር ሄዳለች። ለዛ ነው እንጂ አብሬያችሁ ነበር ማርያም ዶሮ መግዣ ገመድ ዶሮ መግዣ ገመድ ያለአለምበቅ በጋችሁንም አሳዩን፣ ዶሮችሁንም አሳዩን፣ እንጠብቃችኋለን ማለት ነው። ለነገሩ በገመድ ቢደረግ እራሱ ይገባል። ምክንያቱም በጣም ተወዳል እያሉ ቅድም ማዘርታችሁ ገዝተው ሲመጡ አይቻሉ ሁለት ሺህ ብር ነው ያው ማዘር ይዘው ሲገቡ አላባ ቅድም ማዘር ይዘው ሲገቡ ሁለት ሺህ ብር ያሉ ይዱ ገበያ ጥሩ ዶሮ፣ ቆንጆ ዶሮ አ የፀሐይ እንዳይከካ ፍየ ማረግ ይሻላል እ እንትኑም ቢሆን የት ክልስ ነው። እሱንም ቢሆን ቆንጆ ዶሮ ሰራን ከተባለ ቢያንስ ፍሬ ያለው ያበሻ ቴስት አለ። በጣም ግን በጣም ጥንት ከሆነ ደግሞ እንዴት ነው ያደርጋል? እባክህ ቆንጆ ዶሮ ሳሚ ግዛ አንተ ብትይ ብቻ መጨረሻ ነው። ይይለት ይይለት ባል አይደለ። የባል ግዴታ እኔ የሚስትነት ግዴታ ይሄው። ጠላ ሰርች ያለው ጠላ ጠምቄ ያለው የሚስትነት ግዴታ። ዶሮ እየሰራ ነው የባልነት ግዴታ ገበያ ሄደ መግዛት ነው ዶሮ። ገበያ አይ ሳቢ ሳቢ ገመዳ ሱቅ እንደዛ አለ ሱቅ አለ ትልቅ ወፈረ ለውን ስጪን በላት። ወፈር ያለው እየጎተታችሁ ዶሮ ተራችን። አናት ፈስ ዶሮ ተራችን ተሻገር። የትኛው ነው አናት? የምትፈልግ ዶሮ ተራችን ትልቋ የት አለች? የመረጣችሁት ካለ እዚህ ጋር ምንም አይልም። እኔ ምን አውቃለሁ? እኔ እኮ አላውቅም። አንተ ነው የምትሆን ወይ ገበያውን አይተህ እንመጣለን

ማቸው ሳሚ ዶሮ ሲገዛ። አቦ ሳሚ፣ አንቺ ግባ እዛ ተከራክር ግዛ። ሳሚ ምንድን ነው? አትከራከርም? እንደ ሳሚ አይከራከርም። ምንድን ነው ሁለተኛው ስንት አለ? ሳን ሁለት። በቃ ተው እባክህ። ነው እንግዲህ ሁለት። እነዚህ አሁን በሬ አይደለም፣ ያኛው አንድ ገዛን ነው። እነዚህ ዶሮ አያችሁ። ባለ ስንት ባለ ስንት? ስንት ነው ያለው? እሱ ንገራቸው። መጥተው እንዲገዙ ባለ የመጨረሻው ስንት ነው? ዝቅተኛ ዝቅተኛ ዝቅተኛ የሚባለው ሺ 8 እንደዚህ ነው። መጥታችሁ ግዙ። ጋርመንት አደባባይ ማነው ስሙ? ስሙ ማነው ጫፍ ሰፈራችን በጣም ነው የሚያምረው እኮ እስቲ

እስኪ ዶሮ፣ ጠፋን ዶሮ

አት በላህም። እንደ ወደ የት ነው የምትሄደው? ኧረ አትለክስም። አውቀው ነው አውቀው ነው አትለክስም። አያችሁት። ኖሮ ካልተገዛሀለኝ አለ። እኔ እኮ ገመድ ልግዛ ስልህ። አሁን እኮ እንግዲህ እንዴት እንደምታደርጋት እንዴት ነው የምታሰቃየት ሳለህ ማርያም ማርያም፣ ከበደ አሁን ደግሞ በግ ዋስ በግዋ በግ እንገዛለን። ነገ ከነገና ነው ከነገው ዳ ቤተሰቦች ሲጠብቁን እንገዛላችሁ

ዶሮአችን እና ገበያ እንዴት ነበር? የሚለውንም ገበያ በጣም ውድ ነው። ትገምች ነ ትገምታ

በራይት ስንት ቢገዛ በቃ ሁለት ሺህ ነው። የደላላ መቶ እዛኮ ደላላ አለ አራጅም ነበር እኮ አንደናት ማሽት። እሺ ሁለት ሺህ አምስት መቶ መቶ ብር የደላላ አንቺ የተሳሳ ማማ ዶሮ አንተ ነገዛ ነው። እና አሪፍ ነው የዶሮ ገበያ እንደዚህ ሆነዋል። ነጌ ደግሞ ከነጌ ወዲያ በግ ልንገዛ ነው። ከነጌ ወዲያ የበግ ገበያ የበግ አይ በግ ገዝተን እንመጣ። ከነጌ ወዲያ ነጌ ነው፣ ነጌ ቅርጫ ስንበላ ናዚግ ይታሰብበታል፣ ይታሰበት። እኔም ቻናል ሊሆን ይችላል። ዝም ብሏል የበለጠው ይፖስትታል። እኔ አገ ተው